ውድ ተፈታኞች እንደሚታወቀው ከዚህ ቀደም በወረቀት ሲሰጥ የቆየው የጤና ባለሙያዎች የብቃት ምዘና ፈተና በአዲስ መልክ በኮምፒውተር የታገዘ ማድረግ ተችሏል። ስለሆነም ይህ ቪዲዮ ተፈታኞችን ከሲስተሙ ጋር የሚያስተዋውቅ ሲሆን፣ ወደ ፈተና ጣቢያ ከመምጣታቸው በፊት ልምምድ በማድረግ ከሲስተሙ ጋር ለመተዋወቅ ይረዳቸዋል። አንደኛ ወደ ሲስተሙ ለመግባት በመጀመሪያ በቀኙ በኩል የሚገኘውን የሎጊን ምልክት ይጫኑ። በመቀጠልም ሎጊን ቱ ናሽናል ላይሰንሾር ኤግዛሚኔሽን ከሚለው ጽሑፍ በታች ሎጊን በማለት ፈተና አስተባባሪዎች የሚሰጧቸውን ዩዘርኔም እና ፓስዋርድ በማስገባት ሎጊን ማድረግ ይኖርባቸዋል። ሁለተኛ ፓስዋርድ ለመቀየር በቀጥታ ወደ ፈተና ለመግባት የተሰጣቸውን ሚስጥር ቁጥር መቀየር ይጠበቅባቸዋል። በመጀመሪያም ዩዘርኔም የሚለው ቦታ ላይ ፈተና አስተባባሪዎች የሰጡትን ዩዘርኔም ማስገባት ይጠበቅቦታል። ቀጥሎም ከረንት ፓስዋርድ በሚለው ቦታ ላይ ከፈተና አስተባባሪዎች የተሰጠውትን ሚስጥር ቁጥር ያስገባሉ። በመቀጠልም ኒው ፓስዋርድ በሚለው ቦታ ላይ የራስዎትን አዲስ የሚስጥር ቁጥር ያስገባሉ። የፈተና ሚስጥር ቁጥር ከጠዋትና ከከሰዓት በኋላ በሚኖረው ፈተና ላይ የምትጠቀሙበት ስለሆነ ሁሉም ተፈታኝ ይህንን የሚስጥር ቁጥር መዘንጋት የለበትም። በመጨረሻም ሴፍ ቼንጅስ የሚለውን መጫን ይኖርቦታል። ሶስተኛ የሚፈተኑትን ፈተና ለማግኘት በዚህ ገጽ ላይ እንደገቡ ፈተናውን ያገኛሉ። ከዚያም በዚህ ቪዲዮ ለማስቀመጥ እንደተሞከረው ፓርት ዋን ነርሲንግ ኤግዛም የሚለውን ሲጫኑ ወደ ቀጣይ ገጽ ያሳልፎታል። አራተኛ የፈተና ጥያቄዎችን ለማግኘት አቴምፕት ኩዊዝ የሚለውን ይጫኑ። አምስተኛ የኩዊዝ ፓስወርድ ለማስገባት ከፈተና አስተባባሪዎች የሚሰጣቸውን የፈተና ምስጢር ቁጥር በማስገባት ስታርት አቴምፕት የሚለውን ይጫኑ። ስድስተኛ የፈተና ጥያቄዎችን ለመመለስ የጥያቄ ቁጥር አንድ መልሱ ኤ ከሆነ ከፊቱ ያለውን የክብ ቅርጽ ምልክት ይጫኑ። ሰባተኛ የሚቀጥለውን የጥያቄ ገጽ ለማግኘት ከጥያቄ ቁጥር አንድ እስከ አምስት ያለውን ሰርተው እንደጨርሱ ኔክስት ፔጅ የሚለውን ይጫኑ። ስምንተኛ ወደ መጀመሪያ ገጽ ለመመለስ ሲፈልጉ ማለትም ከጥያቄ ቁጥር አንድ እስከ አምስት ቀድሞ የሰሩትን ጥያቄ በድጋሚ ለማግኘት ከፈለጉ ፕሪቪየስ ፔጅ የሚለውን ይጫኑ። ዘጠነኛ የተሞሉ መልሶችን ለማግኘት ከማይካድሬስ ከሚለው ጽሑፍ ቀጥሎ የሚገኘውን የቀስት ምልክት ይጫኑ ከዚያም ኩዊዝ ናቪጌሽን ዳሽቦርድን የሚያገኙ ሲሆን አስቀድሞ የሰሯቸውን መልሶችም ማየት ይችላሉ። አስረኛ ሁሉንም መልሶች መመለሶን ለማረጋገጥ ፊኒሽ አቴምት የሚለውን ይጫኑ። 11ኛ ያልመለሱት መልስ ካለ ሰመሬውፍ አቴምት ከሚለው ጽሑፍ በታች ማለትም በዚህ ቪዲዮ ላይ ለማሳየት እንደተሞከረው ኖት የት አንሰር የሚል ካለ ሪተርን ቱ አቴምት የሚለውን ተጭነው ያልተመለሱ ጥያቄዎችን መመለስ ይጠበቅቦታል። 12ኛ ሁሉንም ጥያቄዎች መመለሰውን ካረጋገጡ በኋላ ሰብሚት ኦል ኤንድ ፊኒሽ የሚለውን በመጫን ፈተናውን ያጠናቁ። በመጨረሻም በዚህ ቪዲዮ ላይ ለማሳየት እንደተሞከረው ዲዲ የሚለውን ስም በመጫን ሎግ አውት የሚለውን አማራጭ በመምረጥ ከሲስተሙ መውጣት ይችላሉ። መልካም ፈተና